ኢትዮጵያ ሰባ ፐርሰንት የሚሆን በዕድሜው አዲስ የሆነ ትውልድ ያላት ሀገር ስትሆን በአሮጌ አስተሳሰብ ይሄንን ትውልድ መምራት ማሻገር የማይቻል ስለሆነና አዲሱ ትውልድ አዲስ አስተሳሰብና አሮጌውን ነገር መጠገን ማሻሻል ማደስ የሚያስችል ብቃት ስላለው ለመላው ኢትዮጵያ ሕዝብ አዲስ ራዕይ ለማጋራት በተለይ ወጣቶች የዚህ ራዕይ ሐሳብ ሰፊ ጊዜ ወስዶ መነጋገር፣ መወያየት፣ መግባባት የሚጠይቅ ቢሆንም ኢትዮጵያ አዲስ አይደለችም፣ ጥንታዊ ሀገር ናት። ሕዝቦቿም አዲስ አይደሉም፣ መንግስትም አዲስ አይደለም። ባለው ሰው ላይ አዲስ ሐሳብ የተፈለገበት ዋናው ምክንያት የሚመጣውን ከነበረውና ካለው ለማስማማት ነው። እኛነታችን ቢቀጥልም በየሄንበት መታሰር አይቀርልንም። የማይታሰር ዜጋ፣ የሚከበር ዜጋ ለመፍጠር አዲስ አስተሳሰብ ያስፈልጋል። አዲሱ ሀሳብ ኢትዮጵያ እኔ ነኝ፣ አንተ ነህ፣ አንቺ ነሽ የሚል ነው። አንተ ስትታመም ኢትዮጵያን ያማታል። አንተ ስትታሰር ኢትዮጵያ ትታሰራለች። አንተ ስትማር፣ አንቺ ስትማሪ ኢትዮጵያ ትማራለች። የሚጎሳቀል ዜጋ፣ የሚታሰር ዜጋ፣ የሚናቅ ዜጋ ያለው አገር የሕዝቦቹ ውጤት ነውና የተናቀ ከመሆን አይድንም። በነበርንበት ሀገር አዲስ ሐሳብ የሰው ልጅ በዘመኑ ሁሉ ሲፈልገው ሲደክምለት የነበረ ነገር ነው። የሰው ልጅ ምድር ላይ፣ ከምድር በታች፣ ከምድር በላይ ያስሳል አዲስ ነገር ፍለጋ። አዲስ ነገር በሞከር የሁላችንም የዕለት ተዕለት ተግባር ነው። በዚያው ልክ የሰው ልጅ አዲስ ነገር ይጠላል ይፈራልም። ህዋን ደፍሮ በመንኮራኩር መጓዝ የጀመረው የሰው ልጅ ትንሽ አዲስ ፊት ሲያይ በዛው ልክ ባለበት ለመቀጠል ካለው ፍላጎት የተነሳ ሲሸሽ ሲደበቅ ይታያል፣ እንደ ግልም እንደ ማህበረሰብም። ለዚህ ነው ሰው በባህል ውስጥ በታሪክ ውስጥ በትናንትና ውስጥ ተሸብቦ የሚኖረው ዋናው ምክንያት አዲስ ነገር ላለመስማት ላለማየት ካለ ፍላጎት ነው። አዲስ የመፈለግና አዲስ የመቀረን ሐሳብ ያለው የሰው ልጅ እንዴት ነው አስታርቆ በጋራ አሮጌውን ከአዲሱ አስማምቶ መሄድ የሚችለው የሚለውን ሐሳብ ስናይ ለውጥ አይቀሬ መሆኑን አምኖ መቀበል ነው። ለውጥን ማቆም አይቻልም። ስትገቡ የነበረውን ሰዓት እዛ ላይ ማቆም አይቻልም። አሁን መሽቷል። ስትመጡ የነበረችው ፀሐይ አሁን የለችም ጠልቃለች። በየጊዜው በሁኔታዎች ሁሉ ለውጥ አለ። በዚያ ለውጥ ውስጥ እንዴት መማር ይቻላል? እንዴት መቀየር ይቻላል? ያ ለውጥ አዎንታዊ እንዲሆን ምን ማድረግ ይገባናል የሚለው ጉዳይ ነው ዋናው ለውጥን ለውጥ የሚያሰኘው ይሄ ደግሞ ዛሬ ላይ ሆኖ ነገን ከማየት ነው። ምን ብናደርግ ነው መልካም ነገር የምንሰራው የሚለው ጉዳይ የሚወሰነው ዛሬ ላይ ሆነን ነገን ማየት ስንችል ነው። ያን ደግሞ ልበ ብርሃን መሆን ይፈልጋል፣ ማስተዋል ይፈልጋል። ስትወጡ መውረድ እንዳለ ማሰብ ያስፈልጋል። ራዕይ ያለው ሰው የሚጓዝበት መንገድ ብቻ ሳይሆን ፍጻሜውን የሚያይ መሆን አለበት። ሀብት የሚሰበስብ ሰው ለጤናው ግድ የሌለው እንደሆነ፣ ስልጣን የሚሰበስብ ሰው ለዜጋው ግድ የሌለው እንደሆነ ፍጻሜውን ማየት አይችልም ማለት ነው።